በራሴ ሰላም መስጠት ፈልጌ ነው። ያው ደህና መሆን ይመስልሻል ወይም እንደዚህ አደርግሽ በማሪ ስልህ በቃ እኔ አለሁ አጠገብ፣ ከማስቀይምህ ቢያንስ ከነገሮች መረጋጋት ፈልጌ ነው። ቆይ ብሩክ ምን ባጠፋ ነው ብሩክን ጥለሽ ወደ ቡታጀራ የገባሽ ሃይሜ ማለት ነው? ይቅርታ ስላደረገልሽ ነው ወይን ስለ ተረድቶሽ ዝም ስላልሽ ነው? ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች፣ እንዴናችሁ ደህና ናችሁ ወይ? እኔ አለውላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም፣ በጣም ደህና ነኝ፣ እግዚአብሔር ይመስገን። በድጋሚ በዓል እንዴት ነው እንኳን አደረሳችሁ፣ ውድ ለመላ ኦርቶዶክስ እምነት ተከታዮች። ያው እኔ ጠዋት ብያችኋለሁ፣ ብሩክና ሀይሚ ጉዞ ወደ ቡታጀራ ብያችኋለ። ያው ቡታጀራ ገብተው በምድሪቷ በቡታጀራ ቪዲዮ ሰርተውልን ነበረ ማለት ነው። እና ሀይሚ በጣም በጣም ከምላችሁ በላይ ያናደደች ማለት ነው። ለምን ትናንት እንደዛ ተነጋግረው ጥሏ፣ ከፋሲል ጋ ነው እንጂ ከብሩክ ጋ አይደለም። ገባቸው አይደለ? የተጣላችው ከፋሲል ጋ ነው። በእርግጥ ፋሲል ሊያጣላቸው ብዙ ነገር ሞክሯል። ሌላ ያያቸው ብዙ ነገር ሞክሯል። ትናንት እንደዛ ይቅርታ ተባብለው ነገሮቹን ከፈቱ በኋላ እንዳድ አድራ ቂም ይዛ ዛሬ ጥላው ቡታጅራ መምጣቷ ተገቢ አይደለም። ይሄ ስህተት ነው የሰራሽው ማለት ነው። በቃ ስህተት ነው። ማን አሁን ዛሬ ደግሞ ምን ትላለች እስቲ? እኔንም ተረዳኝ፣ በእኔ ቦታ ሆነ ካስብ እን አሁን አንቺ መረዳት ያለብሽ ብሩክን ነው ፋሲልን አይደለም። መናደድ መበሳጨት መስደብም ካለብሽ ፋሲልን ነው እንጂ ብሩክን አይደለም። ብሩክ ልዞም ስለተረዳሽ በ ነገሮችን በ በጣም ስለተረዳሽ ግልጽ አርግታ ስነግሩ ስለአመነሽ በ ብሩክን እንትልት ማለት ልታመሰግኝ ትቻለሽ እንዴ? በአንቺን ብሶ ደግሞ ትጮህበታለሽ እንዴ? እንዴት እንዴት ነው የምታረጊው ዛሬ ደግሞ እንዴ? ይሁን ምስኪን ይሁነ ተንገላታ እኮ እኮ፣ አንተ እንዴ እሰው አንቺው ላደረግሽው፣ እራስሽ ሄደሽ ቀለበት ለተቀበልሽው ነው ቀለበት ሄደሽ ተቀበልሽው አንቺ ነሽ። አይደለም ግን እንደዛ መሆኑ። ዛሬ ላይ በቃ እኔ ይቅርታል በ በቃ እኔ ደከመኛል። በቃ አንዳንድ ጊዜ ለካ እውነት ነው፣ ለካ እናንተ ስ ጭቅጭቅ ሁሉ ይሰለቻል። በቃ ደክሟችሁ ይድ ሲደክማችሁ ሁሉን ነገር ትተውታላችሁ ማለት ነው። እና ጭቅጭቁሉ ሁሉ ስልችት ይላል እና ለዛ በቃ እንደዛ ሁኑ እንኳን እኔ ልበልልሽ ወይ ቅርታ አለሽ ፋሲል ማለት ነው። እንደዛ እንድትለው አልፈልግም እኔ እናንተ ሊያልያየን መጥቷ ሊያ ሰው ለምን በቃ አንተ እኮ ባትረዳኝ ቡድኔን ጥለሹ ብታጅረ መምጣቱ ለምን አስፈለገ? እንዴ፣ ተገቢ ጥሩ ነገር አይደለም ሀይሚ ያደረግሽው። አረ ግን አንዳንድ ጊዜ ተይ፣ የምትና የምታደርጊውን ነገር እንትን የምትዩን ነገር ሀይሚ አስተዊ የእውነት አንዳንድ ጊዜ ተይ፣ ሁሉ ነገር ከእጅችን ከወጣ በኋላ ምንም ነገር ይቆጨናል ማለት ነው። እና በጣም በጣም ልታመሰግኙ ይገባል ብሩኪም ማለት ነው። እና በጣም ብዙ ነገሮች ነው የተናገሩት፣ አብሶ በሁለታችሁ እኔ ምን አይነት ሰው እንዳለ እባችሁ አላቅም። በጣም ብዙ ነገር ፈተና እንደደረሰ እሱ ግን ለአንቺ ብሎ ብዙ ነገሮችን እድሎችን የሚመጣለትን ብዙ በጣም ብዙ የተሻለ ነገር ከአረብ ሀገር ውጭ እንኳን ጀምሮ የተሻለ ነገር አሜሪካ እንኳን ልውሰድክ እያሉት እሷን ለማን ጥዬ፣ እሷ ያለ እኔ ማን አላት? ተስፋ ሰጥቻት፣ አይዞሽ ብያት፣ አለሁልሽ ብያት እሷን ጥዬ ለማን ብዬ ነው የተቀመጥኩት? ግን እንዴት ጥላኝ ትመጣለች ብሎ በጣም ያዘነው ማለት ነው። ቪዲዮውን ካየሽው ማለት ነው ሲጀምር ትናንት እንደዛ ሰላም ዘግታችሁ ነበራ ቪዲዮን በቃ፣ ፋሲልም መቶ እውነቱን ተናገረ። ያለውን ነገር አወራ በግልጽ በቃ ጥፋተኛ ነው እና በቃ ተልኮም ሊሆን ይችላል። ሆን ብሎ ሊያበጣብጣችሁ ይችላል። ዋናው ነገር ደግሞ ከምንም በለ ይሄን የመሰለ አፍቃሪ ኑሮች ይሄ ብሩኬ መረዳትሽ ነው ትልቁ ፖይንት። ሌላው ምንም የፈለገ ቢል የፈለገ ባይል ዛሴት ምንም የሚያስጨንቅሽ ነገር አንቺ የሚያበሳጭሽ ነገር የለም ግን እኔ ልረጋጋ ብዬ ነው ብቼን ጥይቅ የመጣውቅ ልረጋጋ ብዬ ነገሮችን ለብቼ ማድረግ ስለፈለግኩ ትንሽ ስሜት ስለተረበሸ ነው ምናምን እንዴ የብሩክ ስሜት አይረበሽም እንዴ ሀይሚ እንደዚህ ስትውኩ ግራ ይገባል እውነታውንና ውሸታውን ራሱ መለየት ይከብደዋል እና አንዳንድ ጊዜ ሀይሜ ሻይ የምታደርጊያቸውን ልኮች አንትናር ስትናደጂ እሱ ራሱ ዛሬ አሳዘነኝ አንጀቴን በለኝ በቃ ተዩ፣ በቃ እስቲ አይደክምሽም? አለሽ። እውነት ነው፣ እውነት ጭቅጭቅ ይደክማል። ሀይሜ ምነቋረን ይደክማል። እስቲ የድሮ ፍቅራችሁን አምጡልን። እንደዛ የምትፋቀሩ እንደዛ ምንትን የምትሉት ማለት ነው። እና ግን ሀይሚሻ የእውነት ለመናገር ቡታጅራ ጥለሹ ስለሄድሽ ብቻሽን በጣም ደብሮኛል ማለት ነው። ለምን አንደኛ በአዲሱ መኪና አብራቸው አልሄዳችሁም? ሲጓጓ ነበረ፣ ሲፈልግ ነበረ አንድ ላይ አብራችሁ እንድትሄዱ ባለፈው እንኳን ኢቨን ባህል ሳይደርስ አንድ አስራ አምስት ቀን ምናምን ሲቀሩ ነው ቡታጀራ ብለን እንሄዳለን በዚህ መኪና ምናምን ሲል የነበረው ማለት ነው። እና ጥለሹ ሄደሽ ቡታጀራ ያለ ነገር መሆንሽን ሲሰማ በጣም ይደብረዋል፣ ያናድደዋል ማለት ነው። ነገር ግን በዛም ልክ ብሩክን ደግሞ የምትሰርቡ ሰዎች ኮሜንታተሮች በጣም ትገርማላችሁ ማለት ነው። ብሩክ ምንም ነገር ያደረገው ነገር የለም ምንም ጥፋት የሰራው ስራ ስህተት የለም። ለዛም ብሩክ እንደ ሰው ትክክለኛ ነገርን ያደረገው ለዚውም አልፈልግሽም፣ ውጪ ከህይወቴ አላላትም የእውነት መነግራችሁ ማለት ነው። ሂጂልኝ፣ አንቺ ከሂጂ ከህይወቴ ውጪ አንቺ እኮ ቀለበት አድርግተሽ ነው፣ ነገ እኮ ሌላ ህይወት ትይዣለሽ ምናምን እንኳን አላላትም። ይቅር የሚል ሰው ሁሌ ማሸናፊ ነው ያለው ማለት ነው። ለምን ፋሲልም እንደዛ ይቅርታ ሲል በቃ አሸናፊነት ነው ማለት ነው እና በይቅርታን የተቀበላት በጣም ደግሞ ግልጹን ነገር ያለውን ነገር አምናት ነው። ይህን ነው ለሃይሚ ያለው ቦታ ማለት ነው። አንዳንድ ጊዜ ብሩክ የምሰሩ ሰዎች በጣም ትገርማላችሁ ማለት ነው። ግን ብሩኬን በጣም ነው ያደነኩት ማለት ነው። ለዛ እኔ አትታረቃት ለህይወትክን ሁሉ ልትጎዳ ትችላለች እች ሴት ድጋሚ የመጣች በእንዴት ታምናት አለ ምናምን የሚሉ ግን እሱ ድጋሚ ያመናት ሁለተኛ እድል ሰጣት። እንደዚህ አይነት ማፍቀር ማለት በጣም መታደል ነው እና ሀይሚሻዬ አንዳንድ ጊዜ ይሄ ኃይለኝነትሽ ይሄ አምባገንነትሽ ብሩኬን እንዳያሳጠሽው እየፈራለሁ ማለት ነው። እና ፋሲልን ኦልሬዲ እናንተ ይቅርታ ብላችሁታል። ይቅርታ ስላላችሁት ድጋሚ ይቅርታ ማለት አይጠበቅባችሁም። ለምን ትናንት ሁሉን ነገር ጨርሳችኋል። ድጋሚ ፋሲል ወደ ህይወታችሁ እንዲመጣ ማድረግ የለባችሁም። የጨረሳችሁትን ነገር ድጋሚ ልትመልሱት አይገባም። ለዛ ከፋሲል ጋር ማውራቱ ነገር አያስፈልግምና በቃ ግን ብሩኬም ደግሞ አንተ ራስን ዝቅ ብለህ የበታችነት ስሜት ተሰምቶ እሱን ይቅርታ ልትል አልገባም። ለምን አንተ ሁሉም ሰው አንተ እንደምታስበው አይነት ሰው ነው የሚመስለው ማለት ነው። እንደዛ አይደለም ብሩኬ፣ አንተ በምታስበው አይነት ሰው አያስብም። የብስ እንደዛ ይቅርታ ስትለው በጣም የፈለግከው ምናምን ነው የለመን ኮን የሚመስለውና፣ በቃ በዚህ ውጭ ሲጀመር አሁን ላይ ፋሲል እራሱ ሀሳብ ሆኖ ሊነሳ አያስፈልግም ግን እንደ ጥፋት ሀይሚ ቡታጅራ ጥላክ መምጣቱ ይደብራል። ግን በቃ አልፏል። ለምን በቃ ያው እሷም ተናዳ ነው። ኦልሬዲ ያው ነው፣ አብረንም ብንሄድ ተደባብረን ተኮራርፈን ለዛው ለብቻ ለብቻ የሚሄዱ ይሻላል ብላ ይሆናል ያን ነገር ያደረገችው ማለት ነው። እና አንዳንድ ጊዜ እግዚአብሔር ለመልካም ነው ፈተናዎቹን ሁሉ ሲያመጣ፣ እግዚአብሔር የሚወደቱን ሰው ነው የሚፈት ነው። የእውነት መፈተን በጣም ጥሩ ነው እና ተፈተናችሁ የምታገኙት ነገር ደግሞ ለነጋችሁ ጥሩ ነው። ስንቅ ይዞላችሁን የሚመጣውና ያ ነገርን አመስግኑ። ግን በእናንተ ደግሞ ስታስቡ ይደክማሉ። የእውነት በጣም ትግስት ይፈልጋል ለዛ ፈተና ጥንካሬ ይፈልጋል፣ ጽናት ይፈልጋል። አንዳንድ ጊዜ ሳታስቡት ሀይለ ቃል ትናገራላችሁ፣ ያን ሰው ታስቀየማላችሁ። እና ያ ያን አልፎ መቋቋም በጣም አሪፍ ነው እና ትግስት ለዛውም ብሩኪ እንደ ሀይሚ አይደለም በጣም ትግስት አለሁ የእውነት በጣም ትግስት አለው እና ቤተሰብ ያን ነው የምላችሁ። ይሄ ቪዲዮ ከተመቻችሁ ላይክም ሰብስክራይብም ሼር ማድረጋችሁን አትርሱ። ያ በመጨረሻ በእርቅ አልቋል፣ በፍቅር አልቋል። ያ በመተቃቀፍ ሀይሚም ደግሞ ምር ብሎባል ነበር የመጣ